አድለዋል ያንተ መስለሚያዩ ሰዎች እስቲ ትንሽ ነገር ኡስታዝ በኋላ ለስማስ ነው። አይኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወኩት እስልምናን ሁላ ምልበት ሁላ ግዜ ነበረ ማለት ሲያንቀለቀለኝ ምንድን ነው እንደዛ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቅም። ታልኩ ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ፣ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ አስራ አንድ ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣት። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር። በዛን ሰዓት ኢትዮጵያ ውስጥ እነ ኡስታዝ አዋይደር እነ ኡስታዝ ሀምዛ የሚባሉ አሁን ኡስታዝ መሀመድ ከድር የምትላቸው ማለት ነው። ሌሎችም ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ በጣም ይሰሩ ነበር። መሬት ላይ በአንድ ቀን አዳሜት ሁሉ እየሄዱ አምስት መቶ ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድን ነው ማድረግ ያለብን ሲባል ጉሩፕ ተፈጥረዋል። ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊሰስ አራቱም ያለበት ጉሩፕ ገባን ስራ መስራት ጀመርን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው፣ እየሳበኝ ነው እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናም ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናም ብዬ በቃ ስለ ባይብል ብቻ አንተ ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃሞሜን ምናም የመሳሰሉት ደግሞ ሌላ ሌላ ነገር ይነግሩኛል ያለ እድሜ ነበር ምን ጠራራው የነበረው በወቅቱ። በጣም ጠይቃለው። ባይብል ኦሪጂናል አውቶግራፊ የለም ይባላል። ባይብል ማኑስክሪፕት ዲፈረንስ አለው። ኬት ብሮክን ቼን አለው። የተሰበረ ሰንሰለት ነው ያለው እና ሳይናቲከስ ቫቲካንስ፣ አሌክሳንደርስ፣ ኤፍሬም የሚባሉ አምስት ሺህ ስምንት መቶ የሚያክል ማኑስክሪፕት አለ። እና ኬት እንደመጣሁ እንትኑ ሶርሱ እራሱ አይታወቅም። በጠቃልብ የተሰበረ ሳልፈልግ፣ በግዴ እንደገና ድጋሚ ቁርኣን ማጥናት ጀመርኩኝ። ከዛ ቁርኣን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው፣ ሌላ ነው ውስጤ የነበረው። በቃ ትግል፣ ትግል። ቤተሰብ የምላርገው ጎረቤቶቼ የምላርጋቸው ጓደኞቼ የምላርጋቸው አብረ አደጎቼ አብረ አደጎቼ የምላርጋቸው፣ ምንድን ነው እንዴት ነው ማድረገው? የክላስሜቶቼ ምንድን ነው የምለው ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥስ አድርገው አላህ ሲናገር ሰማዋለሁ። ያላህ ንግግር ነው ቁርአን ሙሉ ለሙሉ። ሱረቱ ጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛኮ አላህ በቁራን ውስጥ ተናግሮ አያውቅም ሲል ነበር። የነበረ ቁርአን ያላህ ንግግር ነው ሰውኛ ዘይቤ አነበብኩት። አነበብኩ አምስቴ ነው ከጫፍ ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ጥረ እያረግኩ አስር አንብቤዋለሁ። ከዛም ተወተውቴ ሌሎቹ ሌሎቹ በእንግሊዝኛ ያነበኳቸውን የዕብራይስጥና ግሪክ የሞከርኩትን ምናምን ተዉት። በአማርኛ ብቻ ነው ምነግራችሁ። ቁርአንን አምስት ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረት ፋቲያ ጀምርና ሱረት ናስ አምስት አንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ እየተፈተንኩኝ፣ ምን ነው ባላወቅኩ ምን ነው ባላወቅኩት ቁርአንን በቀረብኝ፣ ምነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን እስላምና አርካኑን ኢማን ይያልኩኝ የተሰማኝ አረፌ ብቀመጥስ ለቁ አይለቅም። ምራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስማል ስትል ነበር። አይለቃችሁም ከጀመራችሁት፣ አይለቃችሁም በቃዬ ነው ያለው። እውነታ ማለት ነው ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጻፍ በመጣላችሁ ጊዜ ነው የሚለው አሸናፊ መጻፍ በመጣላችሁ ጊዜ ይላል። እነዚህያ የካሉት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል፣ እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል እመኑኝ፣ የጊዜ ጉዳይ ነው። ቃል ቃል ምንም ነገር ብታደርግ እኔ እንትን አላትም። እንኳን ተዋት ቃልና ትን ትንሽዋን አሁን በቅርብ ቀን ማናገር ጀምር ያለው እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ፣ ልሃም ይሁን ምን ይሁን አላቅም። አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ፣ እረ አላና መልክተኛ ተሳደባለች ምናምን አሉኝ። እኔ አሁን አሁን ላይ ተውኝ። ትንሿ ትንሿ የምትባለው አሁን አሁን ቤቷ ብትበረበሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው ኢንሻላህ። ብዙ ሰዎች ነጻ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃል የምትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ምናምን ልትላችሁላ ትችላለች ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው መነግራቸው። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር፣ በይሉንታ ውስጥ ተሸማቀው፣ ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል፣ ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል፣ እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥ ነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለ ነው እያወራን ያለ ነው። የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ቁጭ ያል ነው እዚህ ጊዜያችንን ያባከንት የምንለው አጅር እናገኝበታለን፣ ከአላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ እንደዚህ የሙድም አይደለም ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክል ተክላችሁት በቆሎ ተክላችሁት ዓመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያቀው፣ እዚህ የተሰበሰብነው ሁላችንም አላህ በሚያቀው እናንተ ላ ኢላህ ኢላላ ብላችሁ ገመዱን ይዛችሁ ከጀሃንም ነጻ እንድትሆኑ ነው። አይደለም ሩቃት ይሉ ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያካስት ብታገኚው ውስጤ ሰላም አይኖረውም። ትታመሚያለሽ። አብረሽ ሰዎች ገሃነም ይገባሉ። ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባለን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይህንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣነው፣ እንጂ ቤታችን አርፍ ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። እናቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንም ባላቀው ይሻለኛል ያልኩት የሆነ ሰዓት ላይ ባላቀው ይሻል። ኦኬ ቁርአንን ባላቀው ይሻለኝ ነበረ። ቁርአንም ማውቄ ግን ውስጤን እንትና አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላይላህ ኢላላህ የሚለው ገመድ ስለገባኝ ነው፣ ያንን ስለያዝኩኝ ነው። ሌላ ነገር አለ። የቁርአኑነት ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላ ኢላሀ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃዐልና ፈዐልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛ ይናገራል። እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል፣ ቁሉ በሉ እያለ ህወ፣ እርሱ እያለ የሚናገር አምላክ ነው ያለን ጥንት የነበረውን የነበረው በአብርሃም በይስሐቅ፣ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክላለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን ጥንት የነበረው ነቢያትን ሲሊክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው ወደፊት ያለውን የቅያማ ቀን ሁላ ሳይቀር ጀነትና ጃሃንም፣ ወደፊት የቅያማ ቀን የጀነት ሰዎችና የጃሃንም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን አንድ ሶስተኛው ትረካ ነው። ከሶስት ነው ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን አንድ ሶስተኛው አቂዳ ነው፣ አንቀጸ እምነት ነው። ቁርአን አንድ ሶስተኛው ፊቂ ነው ሙሃከማት ነው ሕግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው።